እኛ ከጽጌው ገለል የጽጌ ጦር ነን። እኛ እውነት ነው እውነት ነው። ይቅርታ ትልቅነት ነው። ቅያሜ ያሳድርክበት ልቧን ፍቅር የምትዘራበት እድል ፍቅር በተፈጥሮ ንጹህ ነው። ከትንሽ የጀምራችሁ እዚህ ድረስ የደረሰ ፍቅር በሆነ አጋጣሚዎች በፈጠሩት ክስተት ፈራርሶ ማየት ለእኛ ያማል። እኛ ብቻ ከጽጌ ነን፣ የጽጌ ወገኖች ነን። አሁን የገባ ነው። እኔ እንኳን በዳኒ በኩል ነኝ።

የጽጌ ጦር ከኔ ጀምሮ አንዳንድ ፍላወር አሁን ልንለይ፣ ጎራ ለይተን እንዋጋ። ቆይ የጽጌ ጦር አንዳንድ አባይ። ቆይ ምን አስነክታ ነው? ግራ እኮ የገባሽ። ምን አስነክታ ነው? እሱን እኮ የመጣችበትን ብለውን ግን ዳኒ እውነቱን ተናገር። እሷን የተጠቀምከው ጽጌን ለማናደድ እንጂ እንደዚህ አይነት ሲዌሽን ውስጥ ልገባ አደለም፣ አደል እኮ። ግን የሄድክበት መንገድ ደግሞ በጣም ከባድ ነው። እኛ የጽጌ ጦር አይደለንም፣ የጽጌ እና የዳኒ ጦር ነን። አይደለም የሁለታችሁ ነን እኛ። የሁለታችን ከሆናችሁ ሁለታችሁ አንድ እንድትሆኑ ነው የምንፈልገው። እኛ ውይ በቃ እውነት እሱ ነው የምንፈልገው። ከምንም በላይ እርግጥ ነገር የለም። በመሀል ሌላ ሰው አለ፣ ሦስተኛ ሰው አለ። ወደ አንድ ወገን ነው የሚቻለው፣ ወይ ወደ ጠቅልሎ ወደ ዳኒ ወይ ጠቅልሎ ወደ ጽጌ በቃ እሱ እንደወሰነው ወስኑና፣ በቃ ችግር እኔ ካሉ ማለት ነው። ሁለታችሁ እንድትታረቁ ነው የምፈልገው። ዛት ሚኒስ ሁለታችሁ የምንወዳችኋለን ማለት ነው። አሁን ይኸው ሁለታችሁ ታረቁ ማለት ያረገዘችውን አክብለሽ ትፊ ማለት ነው። ምን ያረገዘችው የአዳም ዘር እንደጠፋ ባንደር ሊሻ ያለችው፣ ምን አባቷ ምን አባቷ ታመጣለች? ሳታውቀው እኮ ነው ባ የአዳም ዘር ያለቀ ይመስል ባንዴ ሻ ያለችው ትረዳለች። በቃ ለልጁ ይቆረጣል፣ ምን ታመጣለች? አንዳንዱ ህይወት ሎተሪ ፊት ለፊት ሲያመጣልሽ ቶሎ ካልፋቅሽው ትበል ያለች እሷ፣ ቶሎ ፍቃ ነው ስም እማይሳም ይቆርቅላትይ እነዚህ ሁን ዳኒ አሁን ከዚች ልጅ ጋር ራሱ ቢገባ ማለት ነው። አልተደረች አንድ ላይ መኖር ማይችል እኮ ነው። አሁንም ሄደም ቀረም እኮ መለየታችሁ አይቀርም። ገባ ያ ግን ደሞ ከስር መሰረቱ አድጎ የመጣ ብዙ ዋጋ የተከፈለበት ፍቅር ትርጉም እንዳጣ በአንድ ሲበተን ማየት ያማል። እኮ ማለት ስለ አረገዘችም አላረገዘችም ያው ሁለቱ ሊቀጥሉን ላይቀጥሉን ይችላሉ። ስለዚህ ዳኒ የሚያዋጣውን በስነስርዓት ያውቃል ብዬ አስባለሁ። አይደለ ራሱ ቶሎ ምን አስረገዛት፣ አንድ ወር ሳትቀመጥ ግን አስመርምራታል። እኔ እኮ አጠራጠረኝ ከሌላ ሰው ይዛው መታ ነው

ውሸት ሊሆን ይችላል። ቼክ አፕ አስደረጋት። ይኸውልህ አንተ የምታምነው ሐኪም ቤት ውስጥ ቼክ አፕ አስደረጋት ሳትነግራት ወስደ ይሄ ሳይሆን ከተወለደን በኋላ ዲኤንኤ ያስፈልጋል። ዳንያን አረገዝኩ ስላለችው ብቻ አመነ። ግን ቼክአፕ ማስደረጉ ደግሞ ምንም ማጥያት አይደለም። እሱ እውነት አርግዛስ ቢሆነ አሁምትነት ችግር ነው። እንደ እኛ እኮ ምንም አላልም እኮ፣ ግን ይረዳታል። በቃ ከእሷ ጋር ግን የሰው ነገር የሰው ነው። ሁሉም ማለት እሷ እዛ ጋር ሰላሳ ጊዜ ልጅ ቢኖርም ባይኖርም ልቡ እኔ ጋ ሳይኖር ልጅ ኖረ ብዬሽ አስሬ አኖረዋለሁ ማለት ዘበት ነው። እሱን ነው የምልሽ እኮ አንተ ደግሞ ምን ማጣራት ነው? ጽጌ እና እሱን የገባው ጥጊ እኮ ኮለ ሲጀመር ከመጀመሪያም ጀምሮ ገና አሁን ፋይል ይከፈታል፣ ይጠራል። ልጅቷም ከወለደች በኋላ ዴን ምርመራ የሚደረገው በእኛ ቢሮ ነው። እቺ እኮ ተልካ የገባች ናት። እቺ ወይልሱም ነው ማንንም የሚሏት። አይ ግን ዳን እያጣራ ሲቃጥል ደግሞ እርጉዝ አይደለችም ሲቃጥል ገባ ከዛጌ ጋር ያለውን ነገር እኔ ግን እንደዚህ ያደረጓችሁ ሰዎች በጣም ማለት ነው ክፉ ናቸው አንድ ወንድን ለማሰር ከፈልገች ጥግ ድረስ ትራመዳለች ገባ አንደኛ እንደዚህ የምታደርገው እንትና ናት ይቺ ማንት ወፍራማ ማነው ስማ በናት እሺ ውሸት ሆኖ ብታገኘውስ

አንዱን አንዱን ድን የራሷ ለማድረግ ከፈለገችው ጥግ ድረስ ትራመዳለች። በውሸት እኮ እንደዚህ የሚያደርጉ ሴቶች አሉ። አትሳሳት። እግዚአብሔር ለምን ቢያንስ እ በጊዜ ይህን እኮ የሚታወቅ ነው። ለዝናና እስኪ ድረስ ማሸት ክላለባል ጊዜ ያ አሁን አንዷ እየጻፈች ይችላል። አባት መሆን ይችላል፣ ለእሷ ግን ባል መሆን አይችልም። ልክ ነው አንተም ውስጥ ልብህን ሳይዝ ወደዛ እንደሆነ ያወል ይሄ ለዳን ማለት ነው። አሁን ሳታረግዝ ቀርታ በጊዜ ሂደት ከአንተ ለማርገዝ አስባ ሊሆን ይችላል። ገባ? አዎ፣ ደን በጊዜ ያለውን ነገር ማጣራት አይከፋም ነው የሚለው። ገባ? ቢያንስ ከጽጌ ጋር ያለውን ነገር ቶሎ ፊክስ ታደርገዋለህ እና እኔ እንጃ፣ ያው እንደተሰማ አድርግ

ዳኒ ቤተሰቧ ወይ ጓደኞቿ እንደዚህ አድርጊ ብለዋት እኮ ሊሆን ይችላል። ጋባሃ አይደለም። እኛ ደግሞ ጽጌን ትተዋታለህ ብሎ ከማሰብ ልጅቱ ያረገዘችው ውሸት ነው ብለን ማሰብ ይቀለናል። በቃ ውሸት ነው፣ አላረገዘችም። ልጅቱ ውሸቷን ነው ታረግዝም ደግሞ ማለት ነው። ስትወልድ ይረዳታል አልባት ነው። ከዚች ጋር መሆን የለብም። እንዴት ነው እንደዚህ ነገሩን ቀላል አድርገት ይሆለ? ቀላል አድርገ ነው እኮ አይደለም። ግን በነገሩ ሁኔታ ላይስማሙ ስማሙ ይችላሉ። ገባህ? እነዚህ ልጆች ላይጣጣሙ ይችላሉ። ስለዚህ ነገ ጠዋት ሄደም ቀረም ሊለያዩ ስለሚችሉ ምንም ማረጋዎች ገባ። አሪጃ እኔ ግን ልጅ ያለ እናት እና ያለ አባት ማደግ የለበትም፣ እንዴ ነው የማስበው። አሁንም እኮ ያለ እናት እና ያለ አባት እኮ ይዳግኩ ያለጅ ይቆረጥላታል። ብር ምን አባቷ ከወለደችም ብር ይቆረጣል። እኔ ይቅርታ አድርጉልኝና እንደ ሴት የሆነ ነገሯ በጣም ያናደደኛል። እቺ ልጅ ማለት ይሄን ነገር ይቅርታ ያለች እንደኛው ሶሻል ሚዲያ ተጠቃሚ ነች። እያየች ነው እንደዚህ አይነት ነገር እንትን ያለችው። እሷን ብልህ ብትሆን ብትወድህ የምታስብል ቢሆን ምናልባት ራስን እንድታዳምጥ ጊዜ ትሰጣለች እንጂ እንደዚህ አይነት ውሳኔ ውስጥ እንድትገባ አታደርግም ነበር፣ እርግጠኛ ነኝ። እሷን መጠቀሚያ ነው በቃ። ማለት እኔ ያሁን በዚህ ሰዓት እርግጠኛ ነኝ አብረሃት ብትኖርም ምንም መጠቅማት ነገር የለም። እኔ ጋር ብሎ የማይመጣ ወንድ ልጅን መሸሸግ ያርጉ የሚመጣ ወንድ ለኔ ምንም ጠቅመኝ አይችልም። መጀመሪያ እኔነት ኢናክስ ሲያደርግ ነው ልቡ ሌላ ሴት ጋር ያየ ምንም አይደለም ባለው። አረ ለምኮ እዚህ ጋር እኮ ምን መሰላችሁ፣ አሁን ዳኒ እኮ ብዙ ነገር ሞክሯል አውራት ለመሆን ከጽጌ ጋር። ይሄ ነገር ከመፈጠሩ በፊት ራሱ ማለት ነው። እኔ ቅርብ ጊዜ ጽጌንም አግኝቻት ነበርና ያውራችን ነገር አለ እና አሁን አንዳንዴ ነገሮችን በሁለቱም ሳይሳሰም ነው ጀጅ ማድረግ ጥሩ አድርገል